ሰላም። ጤና ይስጥልኝ። ወደ የተከበራችሁ የጤና አዳም ዩቲውብ ቻናል ቤተሰዎች እንደምናላችሁ፣ ዛሬም በአዲስ ቪዲዮ ተመልሰን መጥተናል ማለት ነው። እንግዲህ በዛሬ ቪዲዮአችን እንዴት በጣም አጠር ያለ ርዕስ የምንመለከት ይሆናል። በዛሬ ቪዲዮ የምንመለከተው ርዕስ ወይንም ደግሞ ሀሳብ የውርጃ መድኃኒት መስራቱን እንዴት እናውቃለን የሚለውን ነው ማለት ነው የምንመለከተው እንግዲህ ከዚህ በፊት በውርጃ እና በተለይ በሌሎች ጉዳዮች ዙሪያ ሰፋ ያለ ቪዲዮ እየሰራን እንገኛለን። እነሱን ቪዲዮዎች ገብታችሁ መመልከት ትችላላችሁ። በዛሬው ርዕስ እንዳልኳችሁ የውርጃ መድኃኒት መስራቱን እንዴት እናውቃለን የሚለውን ነው የምንመለከተው። እንግዲህ አንዲት ሴት በህጋዊ መንገድ ውርጃውን እንዲፈጸም ካደረገች ወይንም ደግሞ እነዚህ በመድኃኒት የሚደረገው ውርጃ እንዲከሰት ካደረገች በኋላ ምን አይነት ምልክቶችን ታያለች ወይንም ደግሞ ያ የወሰደቻቸው መድኃኒቶች ለተፈለገለት አላማ መዋላቸውን እንዴት ማወቅ ትችላለች የሚለውን ነገር ነው የምንመለከተው። እንግዲህ ከዚህ በፊትም ተደጋጋሚ ጊዜ ስለ ውርጃ በምናወራ ሰዓት እንደነገርኳቸው ውርጃ የሚካሄደው በሁለት መድኃኒቶች ነው። የመጀመሪያው መድኃኒት ይሄ የጽንሱን እድገት የሚያቆም ሲሆን ሁለተኛው መድኃኒት ደግሞ ጽንሱን ከማህፀን እንዲወጣ የሚያደርግ ነው ማለት ነው። እንግዲህ እነዚህ ሁለቱ መድኃኒቶች አብረው ከተወሰዱ በኋላ ወይንም ደግሞ እነዚህ መድኃኒቶች ከተወሰዱ በኋላ እንደሰሩ የሚታወቁባቸው ምልክቶችን እንመልከት። አንደኛው ይሄ በዛ ያለ ፈሳሽ ወይንም ደግሞ ደም የምንለው ነገር መውጣት ነው። አብዛኛው ጊዜ ይሁን ጓጉል ያሉ ክሎቶች እንደዚሁ ለሆኑ ያክል ሰዓታት እንደዚሁ በማህፀን ሊወገድ ይችላል። ትናንሽ ቁርጥራጭ ነገሮችም እንደዚሁ አብሮ ከደም ጋር ሊወጣ ይችላል። ይሄኛው አንዱ የወሰዳችሁት ወይንም ደግሞ የተወሰደው ውርጃ መድኃኒት እንደሰራ የምናረጋግጥበት ምክንያት ነው የሚሆነው ማለት ነው። ሁለተኛው ይሄ በጣም ከበድ ያለ ወይም ደግሞ ጠንካራ ያለ የሆድ ቁርጠት እንደዚሁ በዚህ ጊዜ ሊኖር ይችላል ማለት ነው። የሆድ ቁርጠት እንግዲህ ይሄ ማህፀን እሱ ላይ የነበረውን ፅንስ ለማስወገድ በሚሆን በሚሞክርበት ጊዜ የመኮማተር ባህሪ ሊኖረው ስለሚችል እንደዚሁ ቁርጠት ወይንም ደግሞ ትንሽ ጠንከር ያለ ቁርጠት ከእምብርት በታች ከበድ ያለ ቁርጠት ሊኖር ይችላል። ይሄም አንደኛው እንደሰራ የሚታይበት ምልክት ነው ማለት ነው። ሁለተኛው ይሄ የሚፈሰው የደም መፍሰስ ምናልባትም ከአንድ እስከ ሁለት ሳምንታት አንዳንድ ሰዎች ጋር ደግሞ እስከ አራት ሳምንታት ድረስ እንደዚሁ ደም ሊፈስ ይችላል። ይሄም አንደኛው በስነ ስርዓቱ እንደሰራ የምናረጋግጥባቸው ምክንያቶች፣ ምልክቶች ሊሆኑ ይችላሉ። ይሄ ረዘም ያለ ጊዜ የደም መፍሰስ በሚኖርበት ሰዓት እንግዲህ ሰውነታችን ወይንም ደግሞ ውርጃ ያካሄደውን ሰውነት ውስጡ ያሉት ቀሪ ቲሾዎችን ወይንም ደግሞ እነሱን ለማስወገድ በሚያደርግበት ጊዜ ረዘም ያለ ጊዜም እንደዚሁ የደም መፍሰስ ሊኖር ይችላል ማለት ነው። ሌላኛው ይሄ የእርግዝና ስሜቶች ቀስ በቀስ መጥፋት እንደዚሁ አንደኛው የውርጃ መድኃኒት የሰራባቸው ምልክቶች ናቸው ማለት ነው። ከሆነ ከትንሽ ጊዜያት በኋላ እነዚህ ቀስ እያለ ማቀለሽለሾቹ ይቀራሉ። ጡት አካባቢ የመወጠርና ሲነካ የነበረው ህመምም እንደዚሁ ቀስ እያለ ይሄዳል። ሌሎችም እንደዚሁ አብሮ የመጥፋት የእርግዝና ስሜቶች የመጥፋት ስሜት ይኖረዋል ማለት ነው። ምክንያቱም በእርግዝና ጊዜ የመጣው ሆርሞን ድሮፕ እያደረገ እየቀነሰ ስለሚመጣ ማለት ነው እንግዲህ አብዛኛውን ጊዜ እነዚህ ሁለተኛው መድኃኒት ከተወሰደ በሰዓታት ውስጥ የሚታዩ ምልክቶች ናቸው ማለት ነው። እነዚህ ምልክቶች ከታዩ ሞስት ላይክሊ የውርጃው በስነ ስርዓቱ ተካሂዷል ማለት ነው። በቀጣይ ቪዲዮ ደግሞ ያም አለመስራቱን እንዴት በምልክቶች ማየት እንችላለን የሚለውን ደግሞ የምንመለከት ይሆናል ማለት ነው። እስከዛው ድረስ ሰብስክራይብ በማድረግ